እየሰገደች እየተረገሙ የአይሁድ ወታደሮች አደገኛ የጀርመን ውሾችን ለቀቁባት። ወታደሮቹ በሰላት ላይ የነበረችውን ሴት እነዚህ አደገኛ ተናካሽ ውሾች ሲለቁባት በአካባቢው የነበሩ ሰዎችን በግርም ትጃቸውን በአፋቸው ላያስጫነ የእስራኤል ወታደሮችንም አስበዎት የማያውቁት ተአምር ነው በአካባቢው እየተከሰተው። ሱብሃነላህ። የአላህ እርዳታ ምንኛ ፈጠነ። ይህ ክስተት በኢየሩሳሌምን ብርት በሆነችው በዓለም ላይ ያሉ ሙስሊሞች ለመጎብኘት በሚመኙትና በአይሁዶች በመያዙ በሚቆጩበት የመስጂድ አላቅሳ የተከሰተ ነው። አሚና በኢማኗ ጠንካራና አላህን አብዝታ የምትፈራ ልበ ብሩህ ሴት ነበረች። አሚና ባላቅሳ መስጅድ የመስገድ ከፍተኛ ሆነ ፍላጎትና ጉጉት ነበራት። በዚህም አንድ ቀን ባላቅሳ መስጂድ እንደምትሰግድ ተስፋ አድርጋ ነበር። ያላቅሳ መስጂድ በወቅቱ የእስራኤል ወራሪ ኃይሎች ቁጥጥር ስር በወደቀበት ወቅት ነው ይህ ክስተት የተከሰተው። በመስጊዱ ሰላታቸውን ማከናወን የአካባቢው ሙስሊሞች በአጠቃላይ ህልምና ምኞት ነበረ። ግን የሕልማቸው ሊሳካ አልቻለም። በተለይ ለሴቶች በመስጊዱ መስገድ የማይታሰብና አደገኛ ሆኖ ነበር። ሙስሊሞች በአላቅሳ መስጅድ ሰላታቸውን እንዳይሰግዱ በእስራኤል ወታደሮች ተከልክለው ነበር። ከዕለታት በአንዱ ቀን አሚና የፈጀር ሰላትን የሁል ጊዜ ምኞቷና ህልሟ በሆነው የአላቅሳ መስጅድ ለመስገድ ውዱ በማድረግ ወደ መስጊዱ ጉዞዋን ጀመረች። ወደ መስጊዱ ዋና መግቢያ በር እንደደረሰችም በመስጊዱ ዙሪያ የእስራኤል ወታደሮች ሙስሊሞች በመስጊዱ ሰላት እንዳያደርሱ ቁጥጥር በማድረግ ላይ ነበሩ። አሚና ወደ ወታደሮቹ በመጠጋት የሁል ጊዜ ምኞቷና ህልሟ ወደ ሆነው የአልአክሳ መስጊድ በመግባት ሰላቷን እንድትፈጸም እንዲፈቅዱላት ጠየቀች። ግን ወታደሮቹ አሚና ወደ መስጊዱ እንድትገባ አልፈቀዱላትም። ወደ ቤት ተመልሳ በቤቷ እንድትሰግድ በቁጣ መነጫጨቋት። አሚና ግን ወደ ቤት መመለስ አልፈለገችም። ወታደሮቹ ባልነበሩበት የመስጊዱ አንድ ኮርነር በመጠጋት ከወታደሮቹ ተደብቃ ሰላቷን መስገድ ጀመረች። አሚና በሰላት ላይ ያለች፣ በድንገት አንድ የእስራኤል ወታደር ከኋላ ብቅ አለ። እዚህ አካባቢ መስገድ እንደማይቻል አልነገርኩሽም እያለ የጮኸ ወደ ሷ ቀረበ ይዞት በነበረው የመገናኛ ሬዲዮ ወደ ሌሎች ባልደረቦቹ በተከለከለው የአቅሳ መስጂድ አካባቢ አንዲት ሴት እየሰገደች እንደምትገኝ መልእክት በማስተላለፍ ወደ አካባቢው ጠራቸው። በርካታ ወታደሮች ወደ አካባቢው እየሮጡ መጡ። አሚና በሰላት ላይ እያለች አስተማሪ የሆነ ቅጣት እንደሚቀጧት ነገሯት። የእስራኤል ወታደሮች ሥልጠና የወሰዱ አደገኛና ያገኙትን ሰው በጥርሳቸው በመዘነጣጠል የሚታወቁትን ውሾች አሚናን በስል ጥርሳቸው እንዲዘነጥሏት ለቀቁባት። አሚና ላይ ይህንን አይነት እርምጃ መውሰዳቸው ሌሎች ሙስሊሞች በስፍራው ለመስገድ እንዳያስቡ ትምህርት ይሆናቸዋል ብለውም አስበው ነበር። እጅግ ሲበዛ አስፈሪ መልክና ስል ጥርስ ያላቸው ግዙፍ ውሾች ወደ አሚና ተጠጉ። በስፍራው የነበረውን ሰራዊት ሲመራ የነበረው አዛዥ ውሾቹ አሚና ላይ ጥቃት እንዲያደርሱ በእጁ ምልክት ሰጣቸው። አሚና ሰላቷን ጨርሳ በመስገጃዋ ላይ ተቀምጣ እጆቿን ከፍ አድርጋ ከጌታዋ ጋር እየተንሾካሾኮች ዱዓ በማድረግ ላይ ነበረች። አሚናን ለመንከስ ወደ እሷ ሲሮጡ የነበሩ አደገኛ ውሾች አጠገቧ ሲደርሱ ወደ እሷ መቅረብን በመፍራት ቆሙ። ውሾቹ ወደ አሚና መቅረብ አልደፈሩም። ለአፍታ ከአሚና ፊት ለፊት በጸጥታ የቆሙት ውሾች ድንገት ወደ ሰማይ ቀና አሉ። ውሾቹ ወደ ሰማይ ሲመለከቱ ለተመልካች የሆነ ከሰማይ የተጠሩ ነበር የሚመስሉት። የውሾቹ ባህሪ ተቀይሮ ወዲያው በግንባራቸው መሬት ላይ ተደፉ። በአካባቢው የነበሩ ሰዎች በሚያዩት ነገር ተገርመው ግራ በመጋባት ስሜት ክስተቱን እየተከታተሉ ነበር። ወታደሮቹ በውሾቹ ሁኔታ ተደናገጡ። የሚያዩትን ነገር አምነው ሊቀበሉም አልቻሉም። የጦሩ አዛዥ ውሾቹ አሚናን እንዲያጠቋት በድጋሚ በእጁ ምልክት ሰጣቸው። ውሾቹ ግን ያለቃቸውን ትዕዛዝ አልተቀበሉም። ይባስ ብሎ ወታደሮቹ ወደ እነሱ ሲጠጉ በቁጣ መጮህ ጀመሩ። ወታደሮችንም እያሯሯጡ ይነክሷቸው ነበር። የውሾቹ ቁጣ በአካባቢው በነበሩ ሌሎች ውሾችም ተጋባ። በስፍራው የነበሩ ውሾች በአጠቃላይ የእስራኤልን ወታደሮች እየነከሱ አሳደዷቸው። ወታደሮቹ አካባቢውን ለቀው ፈረጠጡ። ግማሹ በመኪና፣ ግማሹ በእግራቸው እየሮጡ አካባቢውን ለቀው ሄዱ። ወታደሮቹ አሚናም በውሻ በማስበላት ለሌሎች መማማሪያ ሊያደርጓት አስበው የነበረ ቢሆንም ውሾቹ እነሱ ላይ ፊታቸውን በማዞር ትምህርት ሰጧቸው ከዛን ቀን በኋላ የእስራኤል ወታደሮች ሙስሊሞችን በአልአቅሳ መስጊድ እንዳይሰግዱ ለመከልከል አልደፈሩም ውሾቹም በመፍራትም በምሽት ጊዜ ወደ መስጊዱ ከመቅረብ ተቆጠቡ ሱብሓንላህ አላህን የያዘና በአላህ ጥበቃ ስር ያለን ሰው ማንኛውም ኃይል ቅንጣት ሊጎዳው አይችልም የእስራኤል ወታደሮችን ከአካባቢው ያባረሯቸው ውሾች ተመልሰው አሚና የነበረችበት ስፍራ ላይ መጡ በዙሪያ ተቀምጠው ሲመለከቷት የአሚናን ቀጣይ ትእዛዝ የሚጠባበቁ ነበር የሚመስሉት። አሚና ከመስገጃው ላይ ተነስታ የዘውትር ምኞቷና ሕልሟ ወደ ነበረው የአልአቅሳ መስጂድ በአደገኞቹ የእስራኤል ወታደሮች ውሻ ታጅባ ገባች። የእስራኤል ወታደሮች በዚህ አላቆሙም ነበር። ሌሎች ውሾችን ሰብስበው ወደ አሚና ጋር ተመልሰው ሊያጠቋት መጡ። ይሁን እንጂ ይዘዋቸው የመጡ ተጨማሪ ውሾች በተመሳሳይ ሁኔታ በራሳቸው ላይ ፊታቸውን አዙረው እየነከሱ መሳሪያቸውን በመቀማት ከአካባቢው አባረሯቸው። ወመን የተቅ ላሀ የጅዓለሁ መክረጃ። አላህ እሱን ለሚንፈሩ ባሮቹ የመውጫ ቀዳዳ ያበጅላቸዋል። ታሪኩ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት በኮመንት ሥራ አስፍሩ። በቻናላችን ላይ መሰል አጫጫር ታሪኮች ሲጫኑ ቀድመው ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫንም አይዘንጉ።